እዚህ ጋር ምን ብላኛለች? እጅሽ ይባረክ፣ ካንቺ ነው የተማርኩት። ሙሉ እቃውን አሳይኝ አሳየኝ ከይቅርታ ጋር እ ቀድሞ ብላኛለች። አሁን እንግዲህ እስከ መጨረሻው እዚህ ጋር እንደምታዩ መስሪያዎቹ ናቸው፣ ሪቫኖቹ ናቸው። እዚህ ጋር ደግሞ ይሄ ማሳመሪያ ከለሮች ናቸው። አበባውን ከሰራሽ በኋላ እዚህ ጋር በፒንክ አለ፣ አንቺ በፈለግሽው አይነት ከለር መስራት ትቻያለሽ ማለት ነው። እዚህ ጋር ግሉ እስቲክ ካለ በዚህኛው በግሉ እንትኑ እያጋልሽ አበባውን የምታ ጠብቂበት ነው ማለት ነው። እዚጋ ስትቆርጪ መለኪያሽ ነው። እዚጋ መቀስ ነው። ይሄኛው ደግሞ አረንጓዴ ማን ላይሙን ነገሩ ፕላስተር ነው። እዚጋ ነጩ ያሳየውሽ ደግሞ ደብል ፕላስተር ነው። በሱ አበባውን ሰርተሽ ከጨረሽ በኋላ ማሸጊያውን ስትለብሽ በዚህ ታጠብቂያለሽ፣ ከሁለቱም በኩል ስለሚይዝልሽ። እዚጋ ደግሞ የውስቲክን ነው አበባውን የምሰኪበት ቦታ ነው ማለት ነው። እንደዚህ ነው እንግዲህ። ያልገባሽ ነገር ካለ ጠይቂኝ። እየሰራሁም እንዳሳይሽ ከፈለግሽ በደንብ አርጌ አሳይሻለሁ። እስከ ማለት ነው። ስለ ስለጠየቅሽኝ ከልብ አመሰግናለሁ።